ሰላም ጤና ይስጥልን። ክቡራን የዩትብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከወሊድ በኋላ ከ12 ሴቶች አንዷ ላይ የሚከሰተው የማህፀን መውረድ። ሔለን ላድዊክ ለምንድን ነው ውስጤ እየፈረሰ እንዳለ የሚሰማኝ? ብላ ጉግል ላይ መልስ ስትፈልግ ሕይወቷን የሚቀይር ነገር ያጋጥመኛል ብላ አልጠበቀችም ነበር። የቀድሞ የቢቢሲ አምስት ላይቭ ጋዜጠኛ እና ፖድካስተር የሆነችው ሔለን የማህፀን መውረድ በተባለ ሕመም ተጠቅታለች። ይህ ከአስራ ሁለት ሴቶች መካከል አንዷ የሚያጠቃው ሕመም በብዙዎች ዘንድ የሚታወቅ አይደለም። የማህፀን መውረድ የሚከሰተው በዳሌ አካባቢ የሚገኝ የአካል ክፍል የሽንት ፊኛ ወይም ማህፀን ከተለመደው ስፍራዎች ሲለቁ እንዲሁም በሴቶች መራቢያ አካባቢ እብጠት ሲፈጠር ነው። ሕመሙ ሕይወትን አደጋ ላይ የሚጥል ባይሆንም በዕለት ተዕለት ሕይወት ላይ፣ በግንኙነት እንዲሁም በአእምሮ ጤና ላይ ቀላል የማይባል ተጽዕኖ ያሳርፋል። ሔለን ሁለተኛ ልጇን ከወለደች ከሁለት ሳምንት በኋላ ነው በዚህ ሕመም የተጠቃችው። ከሶፋ ላይ ተነስቼ መሄድ ስጀምር በድንገት ነገሮች ሲቀየሩ ተሰማኝ፣ በማለት ሁኔታዋን ታስታውሳለች። የንጽህና መጠበቂያ በትክክል ሳይቀመጥ ቀርቶ የሆነ ነገር ትክክል እንዳልሆነ እንደሚሰማ አይነት ስልት የነበረውን ሁኔታ ትገልጸዋለች። ግራ በመጋባት እና በፍርሃት ተውጣ የሆነውን ለማየት መስታወትና ስልኳን አነሳች። ከዚህ በፊት የማህፀን መውረድ የሚለው ቃል ሰምቸው አላውቅም ነበር የምትለው ሔለን ስለ ጉዳዩ በግልጽ ካወራች ጀምሮ ብዙ ጊዜ የተለመደ ቢሆንም ነውር ርዕስ ጉዳይ እንደሆነ ተረድታለች። ሔለን በሕመሙ ዙሪያ ያለውን ሀፍረት እና መገለል በሴቶችና በጤና ባለሙያዎች ላይ የግንዛቤ እጥረት እንዳስከተለ ታምናለች። በዚህም የተነሳ ያንን ለመለወጥ እየታገለች ነው። ሔለን ምርመራ ከተደረገላት በኋላ ውጤቱን ተከትሎ ማብራሪያ ለማግኘት ተስፋ ባደርግም፣ ለማስተካከል ወይም አንዳንድ ቶሎ መፍትሔ የሚሰጡ ነገሮችን እንደሚኖሩ ብጠብቅም፣ በምትኩ ችላ በመባሌ ግራ መጋባት እና ፍርሃት እንደወረራትም ተናግራለች። የመጀመሪያ ምክር የተሰጣት እንደ መሮጥ፣ መዝለል ወይም እቃን ማንሳት የመሳሰሉ የከፉ ጉዳት ሊያስከትሉ የሚችሉ ነገሮች እንዳትሰራ ነበረ። ምክሩ ሕይወትሽን አትኑሪ የሚል ስሜት ፈጥሮብኝ ነበር ትላለች። ምናልባትም ከአካላዊ ምልክቶች የበለጠ የሚያዳክምና የመገለል ስሜት የሚፈጥር ነበር ትላለች። ከህመሙ ጋር በመሸማቀቅ በዝምታ በሀፍረትና በመገለል ትኖራለህ ትላለች። አካልም ስለ ጉዳዩ ስለማትናገር በዓለም ላይ ይህን የሆነበት ሰው አንተ ብቻ እንደሆንክ ታስባለህ ብላለች። ሔለን ድጋፍ ለማግኘት መጀመሪያ ወደ ኢንስታግራም አመራች። በማህበራዊ መድረክ ላይ በተመሳሳይ የተጨነቁና ግራ የተጋቡና በአንዳንድ ሁኔታ እርዳታ ለመጠየቅ በጣም የተሸማቀቁ ሰዎች ማግኘቷን በመጨረሻም ፖድካስትን እንዲት ጀምርና። ሃይ ማምስ ዶንት ጃምፕ፣ እናቶች ለምን አይዘሉም በሚል ርዕስ መጽሐፍ እንድትጽፍ አነሳሳት። አላማውም ሴቶች ታሪኮቻቸውን የሚለዋውጡበት መድረክ መፍጠርና በማህፀን ጤና ዙሪያ ያለውን ዝምታ መስፈር ነበር። ስለ ጉዳይ ማንም ስላልተወራ ተናደድኩ። ስለዚህ እንደማደርገው ወሰንኩ። ለሴቶች ለመድረስ በጣም አስቸጋሪ ሆኖ ያገኘሁት እውቀት ለማዳረስ እና ብቻቸውን እንዳልሆኑ በማወቄ ማጽናኛን መስጠት ፈልጌ ነበር። የሴቶች ጤና ባለሙያ የሆኑት ዶክተር ኒግሃት ሀሬፍ የሔለን ሕመም በበርካታ ሴቶች ላይ የሚያጋጥም ቢሆንም ምልክቶቹ ሁልጊዜ የማይታዩ በመሆናቸው መወያያ አለመሆናቸው ይናገራሉ። አንዳንድ ጊዜ በግልጽ የሚታይ ምንም እብጠት የለም፣ የግፊት ስሜት ብቻ ይኖራል እና ምናልባትም በታችኛው ጀርባ ከፊትም ወይም ትንሽ ከፍ ብሎ ከሆድ አጠገብ ሊሆን ይችላል ብለዋል። ምልክቶቹ በጾታ ግንኙነት ወቅት በይበልጥ ሊገለጡ ይችላሉ፣ ይህም በጣም የሚያሳፍር ያደርገዋል። የማህፀን መውረድ በተለያዩ ምክንያቶች ሊከሰት ይችላል ለምሳሌ በወሊድ ከባድ እቃ በማንሳት ከመጠን በላይ በመወፈር ወይም የማህፀን ቀዶ ጥገና ከተደረገ በኋላ ይከሰታል አልፎ አልፎም በወንዶች ላይም ሊከሰት ይችላል የማህፀን መውረድ ምክንያቶች በተፈጥሯዊ መንገድ በምጥ መውለድ ለማህፀን መውረድ ዋነኛ አጋላጭ ምክንያት ሲሆን በተለይ ደግሞ ክብደታቸው ከፍ ያለ ልጆችን መውለድ ብዙ ልጆችን በምጥ መውለድና የምጥ መራዘም ዋና ዋና አጋላጭ ናቸው። ሌላው እድሜ እየጨመረ በሄደ ቁጥር የማህፀን ድጋፍ ጡንቻዎች እየደከሙ ይመጣሉ። ይህም እድሜያቸው በገፉ ሴቶች ላይ የማህፀን መውረድ በስፋት እንዲከሰት አድርጎታል። የማህፀን ሐኪም የሆኑት ዶክተር ክርስቲና የፕሮላፕስ ችግር ያለባቸው ሴቶች በብልታቸው ውስጥ እብጠት ወይም እጢ ሊያስተውሉ ይችላሉ። በመሰረቱ የሆነው ነገር ግን በዳሌ ወለል ውስጥ ያሉት ደማቶቹ ለምሳሌ ፊኛን የሚያንቀሳቅሱ መዳከም ስላለ ነው ብለዋል። በሶስተኛ የሚጠቅሰው ደግሞ ሴቶች በመውለጃ ጊዜያቸው መጨረሻ ላይ የኤስትሮጅን ሆርሞን እየቀነሰ መሄድ ነው። ይህም የማህፀን ድጋፍ ጡንቻዎች ለጋሜንቶች እንዲራገቡ ያደርጋል። የተለያዩ ጥናቶች እንደሚያመለክቱም ክብደት መጨመር በተለይም ደግሞ በኤምኤ ከ25 በላይ የሆኑ ሴቶች በማህፀን መውረድ የመጠቃት እድላቸው ከፍተኛ ነው። የሆድ ጋር ጫናን የሚፈጥሩ ሁኔታዎች በተለይ ደግሞ ለረጅም ጊዜ የሚቆይ ሳል፣ የሚያስምጥ የሆድ ድርቀት ጫና ያለው የስፖርታዊ እንቅስቃሴ ማድረግ ወይም ክብደት ማንሳት ለማህፀን መውጣት ወይም መውረድ አጋላጭ ሁኔታዎች ናቸው። ማንኛውም ሰው የብልት አካባቢ የመክበድና የመውጣት ስሜት የሚሰማት ከሆነ የሕክምና ባለሙያዎችን ማማከር ያስፈልጋታል። እንደ ማህፀን መውረድ ደረጃው የሚለያይ ሲሆን የፊተኛው፣ የዋለኛው እንዲሁም የማህፀን ጫፍ በተለያዩ ደረጃ ይወጣሉ። በውስጠኛው የብልት ክፍል ብቻ ከመታየት እስከ ሙሉ ለሙሉ ማህፀን መውጣት ምልክት ሊታይ ይችላል። የህክምና አማራጮች፦ ቀለል ያለ ወይም ምልክት የሚያሳይ የማህፀን መውረድ ከሆነ የማህፀን ስፖርት በማድረግ በቀላሉ መስተካከል ይችላል። ሌላው የፕላስቲክ ድጋፎች፣ አነስተኛ መጠንና በተለያዩ ቅርጽ የተሰሩ ድጋፎችን በብልት ውስጥ በማስገባት ማስተካከል ይቻላል። ይህም የህክምና አይነት የቀዶ ህክምና ለማይፈልጉና ለዛ አይነት ህክምና ብቁ ላልሆኑ ሴቶች አንድ አማራጭ ሆኖ ያገለግላል። ሙሉ ማህፀን ማውጣት፣ የላለውን ክፍል ማስተካከል፣ ማጥበቅ፣ ከዳሌ አጥንት ጋር ማጣበቅ እንዲሁም በደጋፊ ማሽን ማስተካከል ዋና ዋናዎቹ የቀዶ ህክምና አይነቶች ናቸው። አልፎ አልፎም የወሲብ ግንኙነት ማድረግ የማይፈልጉና እድሜያቸው የገፉ ሴቶች ላይ የብልት ቀዳዳን ሙሉ በሙሉ የመድፈን ቀዶ ህክምናም ሊሰራ ይችላል። ሄለን ከ15 ዓመት በፊት በብቸኝነት በጎግል ማሰሻ ላይ ትጠይቅ የነበረው ጥያቄ አሁን በጣም የብዙዎች መነጋገሪያ ሆኗል ትላለች። ሴቶች ችግር ሲገጥማቸው እንዲያውቁና እርዳታ እንዲፈልጉ እየረዳቻቸው ነው። የእርሷ የጤና ሁኔታም ስትናገር፣ አዝጋሚ ቢሆንም ትንሽ ለውጥ አለው ትላለች። ለእኔ እያዘገመ የሚሄድ መሻሻል ነው። የድህረ ወሊድ ወዲያውኑ ከእርግዝና በኋላ የአካል ብቃት እንቅስቃሴዎች በማድረግ አንዳንዴ የጥንካሬ ስራዎችን በመስራት የሚገኝ ረዥም ሂደት የሚወስድ ማገገም ነበር። በመጨረሻም እንደገና መሮጥ እንድትጀምር የረዳት ፊዚዮተራፒ አገኘች። ሄለን ይህ በጣም ትልቅ ወቅት ነበር ብላለች። አሁን ሄለን ከምታስበው በላይ እየሰራች ሲሆን ለ10 ሺ ኪሎ ሜትር ሩጫ ተመዝግባለች። ጥሩ ስሜት ይሰማኛል። ምልክቶቼን እንዴት መቆጣጠር እንዳለብኝ ተምሬያለሁ። አሁን ፕሮላፕስ አለብኝ ነገር ግን ሕይወቴን ቀደም ሲል በነበረው መንገድ አይመራውም። ግን ጦርነቱን እንደማሸነፍ ይሰማኛል ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት ልኝ አመሰግናለሁ።